ሰላም፣ እንዴት ናችሁ? ፒስ ነዋ። ዛሬ አንድ ለየት ያለ ቃል አሳያችሁ። ጃኬት ነው። ውጀር ቬስት ስሪ ይባላል። ሶስተኛው ቨርጅን ነው። ከዚህም በፊት ሁለት አሉ። ባይዘዌ ቪዲዮ ከሰራው ረጅም ጊዜ ሆነኛል። አይ ቲንክ ሁለት ወር ምናምን ያልፈኛል። እና ቲክቶክ ዩቲዩብ ምናምን መስራት ሀሳብ ካላችሁ በጣም ኮንሲስተንሲ ያስፈልጋል። ይሄ አልጎሪዝሙ ወይም ደስ አይለውም ስጠፉበት ማለት ነው። አትሊስት በሳምንት አንድ ቪዲዮ ምናምን መስራት አለባችሁ። ቪዲዮ መስራት የምትፈልጉ ሰዎች ማለት ነው። ጀስት እንደ ምክር ነው። ለማንኛውም ወደ እቃው ስንመጣ ውጀር ቬስት ስሪ ይባላል። ፒውርሊ ለኢንተርቴንመንት ብቻ ነው የተሰራው። ኤሌክትሮኒክ ነው። ከስልካችሁ ጋር፣ ከላፕቶፓችሁ ጋር፣ ከፕሌስቴሽናችሁ ጋር ኤኒቲንግ ብሉቱዝ ያለውና ኦር ደግሞ ኦክስኮርድ ከሚወስድ እቃ ጋር ይገናኛል። እዚህ ጋ የምታዩት ፓወር በተን አለች። እዚጋ ኢንተንሲቲ መጨመሪያ፣ ድምፅ መጨመሪያ ምናምን አለው የሚሰራው ስራ ምን መሰላችሁ? በጣም ኢመርሲቭ የሆነ ኤክስፒሪየንስ እንዲኖረው ያደርገዋል። አሁን እዚ ጋር አንድ ሁለት ሶስት አራት ከጀርባ ደግሞ ሁለት አጠቃላይ ስድስት ሞተሮች አሉ። እነሱ ናቸው ቫይብሬት ያደርጋሉ። ለምሳሌ አሁን ፊልም እያያችሁ ኤቭሪ ሚተኮስ ቡሌት ዩ ን ፊሊት እዚ ጋር ቫይብሬት ያደርጋል። ሙዚቃ ስትሰሙም እንደዛ፣ ጌምስ ስትጮቱም በቃ በጣም ስፔሻሊ፣ ደግሞ ቪያር ሄርሴት ካላችሁ በቃ ይገርም ጌም ውስጥ ገብታችሁ እንድትጮቱ አይነት ፊሊንግ ይሰጣችኋል። የተለያዩ ኦፕሽኖች አሉት። ኢንቴንሲቲውን እዚህ ጋር መጨመር ትችላላችሁ። ቫይብሬሽኑን፣ ቮሊዩሙን መጨመር መቀነስ ትችላላችሁ። ይሰማችሁ እንደሆነ አላውቅም። ከስልኬ ላይ አንድ ሙዚቃ ከፍቻለው። ጀስት ሄቪ ቤዝ ምናምን ሚዚክ ሚል ሰርች አድርጌ ነው። በጣም ቫይብሬት እያደረግ ነው። ስፔሻሊ እዚህ ጋር ይዞኛል እና ደንብ ይሰማቸዋል። ጠረጴዛ ላይ ባረገው እሺ ሙዚቃውን ፕላይ አድርገው ና እንዴት ቫይብሬት እንደሚያደርግ ታዩታላችሁ። ራሳችሁ ሰማችሁ ባላውቅም፣ ኢቨን ፈረሱ እራሱ ሲሄድ ቫይብሬት ያደርጋል። ይሄ የፈረሱ እንትን አለ ጋሎፕ ሲያደርግ እዚ ጋር ይነዝራቸዋል። ከጀርባ ይይዛቸዋል። ከጀርባ ያሉት ሁለቱ ማለት ነው። ከስርም ሁለት አለ። ስድስት ማለት ነው አጠቃላይ። እያንዳንዱን የጌም ሙቭመንት ኦር ደግሞ ፊልም እያያችሁ ከሆነ እያንዳንዱን ኢቭን ፉት ስቴፕ እራሱ ሰው ሲሄድ ያለውን ፉት ስቴፕ ቫይብሬት እያደረገ ፊድባክ ይሰጣቸዋል። እና ውጀር ቬስት እንግዲህ ይሄንን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ